ከእናንተ የሚጠበቀው ለዚህ ቻናል አዲስ የሆናቸው ልጆች በግል መማር እንፈልጋለን የምትሆን ልጆች በግልም በግሩፕ መማር ትችላላችሁ። እንዲሁም ሳብስክራይብ፣ ላይክ፣ ሸር ማድረጋችሁን አትርሱ። ቀጥታ ወደ ትምህርቱ ምን ብያችሁ ነበር? መጀመሪያ ላይ ፊደሎችን ነው ይዘላችሁ የመጣሁት ብያችሁ አለዋ። ከዚህ ላይ እንደምታያቸው የፈ የፐ የፀ ፊደሎችን ይዣለው። እስኪ አንድ ይቺ ፈ ተብላ ትጠራለች። ቀስ ብዬ ስለማስረዳችሁ ምንም ግራ እንዳይገባችሁ ችግር የለውም። ፈ፣ ፉ ይህች ፉ። ፊ፣ ፊ፣ ፋ። አራተኛ ፊደል ፋ። ፌ፣ አምስተኛ ፊደል ፌ ፌፍፍ ፎ ፎ እደግ ምላችኋለሁ። አሁን ምንድን ነው በብዛት ብዙ ልጆች ስትቸገሩ ማየው በስነስርዓት ማለት እረጋ ብሎ ፊደሎችን ያለማስተዋል። በቃ እረጋ ብላችሁ ቀስ ብላችሁ አንዱን በስነስርዓት ለዩት፣ እዚያ ቀጣይ ደግሞ ሁለተኛውን እንጂ ስለሮጣችሁ ብቻ ፊደሉን ለመያዝ ስለሮጣችሁ ብቻ ያዛችሁት ማለት አይደለም። ስለዚህ እያንዳንዱ ፊደል የምታነቡትን ቅርጹን በስነ ስርዓት እዩት። ፈ የሚባለው ምን አይነት ነው? ወይም ፐ የሚባለው ፊደል ምን አይነት ነው? አለዚያም ፀ የሚባለው ፊደል ምን አይነት ነው? ከዚያ በኋላ ድምፁን እና ቅርጹን አንድ ላይ ማገናኘት። የመጀመሪያ ፊደል ነው ፈ፣ ይሄ ሁለተኛ ፊደል ፉ ሶስተኛ ፊደል ፊ። አራተኛ ፊደል ፋ። አምስተኛ ፊደል ፌ። ስድስተኛ ፊደል ፍ ፍ። መጨረሻ ፊደል ፎ ፎ። እደግሞ አለው ከመጨረሻው ተነስቼ ደግሞ ማለት እንደዚህ ወደ ኋላ ስመለስ እችኛዋ ፎ

ፈ ስለዚህ የፈ ቤተሰቦች እንደዚህ ይነበባሉ ማለት ነው። የፈ ቤተሰቦችን እንደዛ አርጋችሁ ማንበብ ትችላላችሁ ማለት ነው። ወደዚህኛው እንምጣ። ፈ ፈ ኩ ኩ ፒ

ሲ ጺ ጹ ጸ። ስለዚህ እያንዳንዱ ፊደል እንደዚህ አርጋችሁ ረጋብላችሁ ብላችሁ በማጥናት መያዝ ትችላላችሁ። እሺ፣ ወደ ቀጣይ ደግሞ ሌላ የአያያዝ መንገዶችን ላሳያችሁ። ፈ ጸ። እነዚህ ምንድን ናቸው? የመጀመሪያ ፊደላት ናቸው። ወደ ሁለተኛ ፊደላት እንድ ፎ፣ ፑ፣ ጹ እነዚህ ደግሞ ሁለተኛ ፊደላት ወደ ሶስተኛ ፊደላት ልሂድ። ፊ፣ ፊ፣ ፒ፣ ፒ፣ ፂ፣ ፂ እነዚህ ሶስተኛ ፊደሎች ናቸው ማለት ነው። ወደ አራተኛ ፊደላት ልሄድ ፋ፣ ፓ፣ ጻ እያላችሁ ታነባላችሁ ማለት ነው። ወደ አምስተኛ ፊደሎች ስነድ ደግሞ ፌ፣ ፔ፣ ጼ ወደ ስድስተኛ ፊደሎች ስነድ ጽ ጽ ወደ እነዚኞች ስንመጣ ደግሞ ፎ እነዚህ ሰባተኛ ፊደሎች ተብለው የሚጠሩ ናቸው። ፎ ፖ ጾ እስኪ ቀጣይ ደግሞ ሌሎችን እንኝ ማት ነው። አሁን ደግሞ ወደ እነዚኞች ስንሄድ ልክ እንደ ቅድሙ እንደ በፊቱ ረጋ ብለን እናያቸዋለን ማለት ነው። እነዚህ የማን ቤተሰቦች ናቸው? የጨ ቤተሰቦች ናቸው። የጨ ጨ ጩ ጪ ጮ። ስለዚህ ጨ የመጀመሪያ ፊደል፣ ጩ ሁለተኛ ፊደል፣ ጪ ሶስተኛ ፊደል፣ ጫ አራተኛ ፊደል፣ ጬ አምስተኛ ፊደል፣ ጭ ስድስተኛ ፊደል፣ ጮ ሰባተኛ ፊደል። እዚያ ከመጨረሻው ተነስተን ደግሞ ወደ መጀመሪያው እንምጣ። ጭ ጭ ጫ ጩ ጨ። ስለዚህ እንደዚ አርጋችሁ በተረጋጋ መንፈስ ካጠናችሁት ካነበባችሁት ምን የሚከብድ ነገር አይኖረውም ማለት ነው። ወደዚህኛው ስንመጣ ደግሞ አ ተብሎ ይጠራል። ማን አልኳችሁ? አ አ የመጀመሪያ ፊደል ኡ ሁለተኛ ፊደል ኢ ሶስተኛ ፊደል አ አራተኛ ፊደል ኤ አምስተኛ ፊደል እ ስድስተኛ ፊደል ኦ ሰባተኛ ፊደል ስለዚህ አ ኡ ኢ አ ኤ እ ኦ። ወደዚህኛው ስንመጣ ደግሞ የጸብ የተሰምነው የጸብ የተሰምነው ጸ የመጀመሪያ ፊደል ጹ፣ ሁለተኛ ፊደል ጺ፣ ሶስተኛ ፊደል ጻ፣ አራተኛ ፊደል ጼ፣ አምስተኛ ፊደል ጽ፣ ስድስተኛ ፊደል ጾ፣ ሰባተኛ ፊደል። ስለዚህ ጸ፣ ጹ፣ ጺ

ታነቡታላችሁ ማለት ነው። ቤተሰቦች መቼም ይገባቸዋል ብዬ አስባለሁ። ለበለጠ ደግሞ የበለጠ ለመማር የምትፈልጉ ከሆነ ከታች በምናስቀምጥላችሁ ስልክ ቁጥሮች በታች በኢሞ በዋትሳፕ በቴሌግራም እየደወላችሁ ብታናገሩን ታገኙናላችሁ ማለት ነው። ለዛሬ ይዤላችሁ የመጣሁት ፊደሎች እነዚህን ይመስሉ ነበር። በሌላ ቀን ደግሞ በሌላ ፊደሎች ልክ እንደነዚህ ቀስ ብለን የምናስረዳበት ትምህርት ቪዲዮ ይዘንላችሁ የምንመጣ ይሆናል። ለዛሬ ይህን ይመስል ነበረ። መልካም ጊዜ፣ መልካም ቆይታ።